ለአፊያ ስጫት። አፊያ ታቻለች መስለኝ። አድሚን ስጪ። አድሚን ስለአንድ ሰው አፊያ አለች። ለአፊያ ስጫት። ከዛን ሁሉ ተራ በተራ እየገባ እንትን እያለ ይወርዳል። ሰላም እያለሽ ማለት ነው።

እናወራለን በደንብ ውስጥ ተጠፋፋን። እንገናኛለን፣ እናወራለን። ኔና ስሚ፣ ፕሮግራማችን እንዴት ነው? አይጀመረም? ይጀመራል። ማንን እየጠበቅሽ ነው? ሰዎች ሰዎች ወይኔ ጉዴኝ! ሰዓቱ ግን እንዴት ነው የሚሮጠው? በእግዚአብሔር ከዚህ በኋላ እየጨመረ ሄድም። ኦልሬዲ አምስት ሰዓት ስላለፈ ጋይስ ሰዓት በኋላ አሁን የገባው ሰው እያጆይን እያለ ምናምን እያለ እያየ ነው ሚሄደው። ለዛ ባ ከዚ ጥሩ ነው። ሩታዬ እንዴት ነሽ? ኔዎች አለዋ ዛሬ ደግሞ ትልቅ አንኮኮ መስለሻል። ሆና እንዴት ነሽ? ደና ነኝ። ሁሉንም አስገቢ ሩታዬ። ስጫት ለአፍያ እሺ ግን እንዴት ነው የሚሰጠው? ሀን እዚህ ላይ ፍሬሽ ነኝ። አፍያቆኝ ነገርያት ነጠብጣብ ትመጣለች። እሷን ፕሮፌር ይመጣልሻል። ክብ ክብ፣ እሱን ኦን ኦን አርግሻ። አብረን ሁሉንም፣ አንዱን ብቻ ኖ፣ ሁሉንም አብሬውና፣ በየተራ ይገባሉ። አንድ አንድ ደቂቃ ፕሮግራሙ አለው። የራሱ ህግ እዚህ ጋር መሳደብ አይቻልም። ሌላ ነገር ከፕሮግራም ውጭ መናገር አይቻልም። አንድ ደቂቃ ታወራላችሁ፣ ትወዳላችሁ። አይንክ ሰጥቼሻለሁ ይመስለኛል ማለት እሱ ሰዎች መጨረሻ አለ ያለሽ። እንደውም አሁን ኮመንት እንዳልጽፍ አድርገሽኛል። ሚውት አድርገሽኛል። ሚውት ተቦልኬ ጉድ እንዳልሆን በቃ ቆንጆ

ሁሉንም ተራ በተራ እያስገባሽ እንትን በይ። አሁን ጀምሮ ይግቡ ይግቡ፣ ሰላም እያሏት እንትን እያሉ ኦኬ። ፕሮግራሙ

ከዛ ገስት ማስገቢያውን ከነካሽ በኋላ ከጎን የሲቲንግ ምልክት ይማ ምልክት ዋነት ያት እና ከዛ ከጎን የሴቲንግ ምልክታለች ከዛ ይመጣልሻል። እንትኖች ምልክቶች ይመጡልሻል፣ አደራደሮች ምናምን ይመጡልሻል። ከዛ ትመርጭ እና ስዊች ስትዩ